ሰባ ከመቶ ህዝብ በግብርና ስራ የሚተዳደርባት ኢትዮጵያ በግብርና ግብይት የምታገኘው ገቢ እምብዛም ነው። ገበሬው የሚያመርተውን ምርት የሚሰበስብበትና የሚያከማችበት መንገድም ቢሆን ባህላዊ በመሆኑ ምርቱ እንዲባከን የሚያደርግ ነው። ከዚህ ባለፈም ያመረተውን ምርት አቆይቶ የሚሸጥበት አመች መንገድ ባለመኖሩ ምርቱን በዝቅተኛ ዋጋ እንዲያቀርብ ይገደዳል። በዚህም ገበሬውና የግብርና ግብይት ዋና ተዋንያኑ የሚፈልጉትን ጥቅም እንዳያገኙ አድርጓል። ምርታቸውን ካመረቱ በኋላ በዘልማድ ምርታቸውን ቤት በማስቀመጥ በረጅም ጊዜ ወደ ገበያ በትንሽ በትንሹ እየቀነሱ የሚሸጡበት አካሄድ ነበር የነበረው። ያ ደግሞ ምርታቸው እንዲበላሽ፣ ለብክነት እንዲጋለጥ፣ ለስርቆት፣ ለእሳት፣ ባይጥ እንዲበላ የምርቱም ጥራት በጊዜ ሂደት እየቀነሰ በገበያ ዋጋ ላይ ዝቅ ባለ ፕራይስ እንዲሸጡ ይገደዱ ነበረ። ይህንና ምሰል መሰናክሎችን መቅረፍ ያስችላል የተባለና የግብርና ግብይትን የሚያሳልጥ ዘመናዊ አሰራር በንግድና ቀጠናዊ ትስስር ሚኒስቴር ይፋ ተደርጓል። ይህ አሰራር የመጋዘን ደረሰኝ አገልግሎት ሲሆን ሙከራ የተደረገበትና ውጤት ማምጣት የቻለ ነው። ያስጀመርነው ፕሮጀክት በተለያዩ የልማት አጋር ድጋፍ የሚደረግለት በተለይም ደግሞ በአገራና በዓለም አቀፍ የፋይናንስ ኮርፖሬሽን ድጋፍ የሚደረግ ነው። ይሄ ፕሮጀክት ላይ ብቻም ሳይሆን እንደ ንግድና ቀጣናዊ ትስስር አጠቃላይ የዕቃ ማከማቻ ደረሰኝ ከ1996 በአዋጅ ከወጣ ጀምሮ የተለያዩ ዳይሬክቲቮችን በማውጣት ወደ ስራ ከተገባ ቆይቷል። ግን ብዙ ውጤት አልነበረውም። ላለፉት አምስት ዓመታት ነው ይሄ ወደ ተግባር ገብቶ ብዙ እንቅስቃሴዎች የታዩበት በእሴት ሰንሰለት ፋይናንስ ላይ የሚያጋጥሙትን ተግዳሮቶች የመፍታት የገበያ ቅልጥፍናን የማሳደግና የአቅርቦት ሰንሰለት ደረጃዎችን ለማሻሻል አይተኬ ሚና አለው። ይሄ ስርዓት ለእሴት ሰንሰለት ተዋናዮች፣ ለገንዘብ አቅራቢዎች እና የመጋዘን ኦፐሬተሮች በንግድ ስራ አዋጭነቱም ጠቀሜታው የጎላ ነው። በአገልግሎቱ አማካኝነት አርሶ አደሩ ምርቱን በመጋዘን ውስጥ በማስቀመጥ በፈለገው ጊዜ መሸጥ ይችላል። በተጨማሪም ምርቱን ማስያዣ አድርጎ ብድር ይበደራል። በመጋዘን ውስጥ ምርቱን ቢያስቀምጥ፣ ይሄንን ደግሞ በደረሰኝ ወደ ፋይናንስ ተቋማት ሄዶ ብድር ቢጠይቅበት፣ ነገ የተሻለ ገበያ ሲያገኝ ምርቱን አውጥቶ ቢሸጥ ተጠቃሚ ይሆናል። ተጠቃሚ መሆኑ ለዛ ጊዜ ብቻ ሳይሆን ነገ የተሻለ ግባትን ማዳበሪያም ይሁን ምርጥ ዘርንም መካናይዜሽንም ጭምር ማውጣት ያለበትን ወጪ በሙሉ ለማውጣት ፍላጎት ይኖረዋል ማለት ነው። ያ ሲሆን ደግሞ ምርትና ምርታማነት እያደገ ይሄዳል። ፕሮጀክቱ በንግድና ቀጠናዊ ትስስር ሚኒስቴር በዋናነት ቁጥጥር የሚደረግበት ሲሆን የግል ድርጅቶችና የፋይናንስ ተቋማት ተሳታፊ ናቸው። የግብርና ምርታማነትን ለማሻሻል ድጋፍ ባደረግንባቸው ክልሎች የመጋዘን ደረሰኝ ስርዓትን ጠቀሜታ በልዩ ልዩ መገናኛ ዘዴዎች ለማስተዋወቅ እንዲቻል ድጋፍ አድርገናል። ከዚህ አንጻር በተለይም በአሁኑ ወቅት አግራ ኢትዮጵያ በኦሮሚያ ክልል በተወሰኑ ወረዳዎች ከባለብዙ ድርሻ አካላት ጋር በመመካከር የሚተገብረው የገበያ መር የስንዴና የአኩሪ አተር ሶያቢን እሴት ሰንሰለት የማሳደግ ስራ አንድ ተጠቃሽ ምሳሌ ነው። በተለያዩ ሰባት ክልሎች ላይ ቁጥራቸው በዛ ያሉ የኤጀንት ኔትወርኮች አሉን። ከኢንተርናሽናል ፋይናንስ ኮርፖሬሽንና ከንግድና ቀጠናዊ ትስስር ጋር በመተባበር እንዲሁም አግራ ጋር በመደጋገፍ እነዚህ አርሶ አደሮች መጨረሻ ላይ ከዚህ ስራ ተጠቃሚ እንዲሆኑ የድጋፍ አገልግሎት ነው የሚሰጠው። አርሶአደሩም ሆነ የማህበራት ወይ ደግሞ መሰረታዊ ድርጅት የምንላቸው ወይ ደግሞ አምራቾች ማቀነባበር በየደረጃው ያንን መስፈርት ከማሟላት አኳያ ግንዛቤ ይፈልጋሉ፣ እገዛም ይፈልጋሉ። ያው በዛ ደረጃ ያው ግንዛቤው ተፈጥሮ በእውቀትም ያንን ነገር ማሟላትና በአጭር ጊዜ ውስጥ ይሄን ምርቱን አስይዞ እንዲመደር ከማድረግ አኳያ እንግዲህ ሙቨብል ኮላተራል የሚለውንም ነገር ራሱን የቻለ አዋጅ አውጥቶ ወደ ስራ አስገብተዋል። ከዛ ውጪ ደግሞ ይህን ሲስ ፋይናንስ ተቋማት እንዲደግፉት ከማድረግ አንጻር ብዙ ስራ ሰርቷል ማለት ነው። የግል ተቋማት ጋር በትብብር መሰራቱ አገልግሎቱን በሁሉም አካባቢ ተደራሽ እንዲሆን ማድረግ የሚያስችለው ይሆናል።